በወርቅ ጎልላት ያጌጡት 200 መስጊዶች እና የቡርኪና ፋሶ ትራኦሬ የሳውዲ አረቢያውን ንጉሳውያን ቤተሰብ እንደምን አንቀጠቀጣቸው። በምድረ በዳው መሃል ባሸዋና በዘይት የተሞላች መንግስት የሳውዲ ንጉሳውያን ቤተሰብ ተቀምጦ አለምን በሀብታቸው ይመራል። ከዚያም ከሩቅ ደግሞ በሳራ አፍሪካ ልብ ውስጥ አንድ ወጣት መሪ ኢብራሂም ትራኦሬ የሚሉት አለ። የቡርኪና ፋሶ ተራራ ሆኖ ቆሟል። ተራራ ይሉታል ቅጽል ስሙን። የንጉሳውያኑ ወርቅ ያላቸው እጆች ወደ እሱ ዘርግተው መጠምዘዝ ሞክረዋል፣ ነገር ግን እሱ እንደ ተራራ አልተንቀሳቀሰላቸውም። ይህ ታሪክ የኃይል የክብርና የማይበገር መንፈስ ትረካ ነው። በጣም አስገራሚ ትራጀዲ ነው። ምክንያቱም በሺዎች የሚቆጠሩ ህዝቦች በዚህ የኃይል ጨዋታ መካከል ተፈጭተዋል። እስኪ ውስጡን ገብተን ደግሞ እንፈትሽ። የሳውዲን ወርቃማ ሀሳብ እንደምን ትገመግሙታላችሁ? በአንድ ወርቃማ ቀን ነው የሳውዲ ንጉሳውያን ተወካዮች በሚያምሩ ውድ ልብሶችና በሚያብረቀርቁ ተሽከርካሪዎች ወደ ዋጋዴኑ የቡርኪና ፋሶ ዋና ከተማ መጡ። እጆቻቸውም ባዶ አልነበሩም። የሁለት መቶ መስጊዶች ተስፋ ይዘው መጡ። የሚያብረቀርቁ ጉልላቶች፣ የሚያማምሩ ሚናሮች እናም በሙስሊሙ ዓለም ውስጥ የሳኡዲን ስም የሚያስፋፋ ሀሳብ አለ። እነሱ እንደሚያስቡት ይህ ሀሳብ ማንንም ያስደምማል፣ ማንንም ያስጎነብሳል። ነገር ግን በዚያ ቀን እነሱ ከኢብራሂም ትራኦሬ ጋር ተገናኙ። ከ33 ዓመቱ ወጣት ጋር በወታደራዊ ዩኒፎርም የታጠረ እና በህዝቡ እምነት የጠነከረ መሪ ነው። ይህ ክስተት ደግሞ ለብዙዎቹ አፍ አፍሪካውያን አዲስና የሚያጓጓ ነው። የሳኡዲ ተወካዮች ተስፋቸውን በተለማመዱበት ሁኔታ በኩራት አቀረቡ። ሁለት መቶ መስጊዶችን እንሰራልሃለን፣ የእምነት ምልክቶች፣ የሳኡዲና ቡርኪና ፋሶ ወንድማማችነትም ይቀጥላል። ይሄም የወንድማማችነታችን ማረጋገጫ ነው አሉት። ነገር ግን ክፍሉ በዝምታ ተዋጠም። ትራኦሬ ቀጥ ብሎ እንደ ተራራ ጸንቶ፣ አይኖቹ በእሳት ነበልባል ተውጠው መልስ መለሰም። መስጊዶች? ሲል ጠየቀ በትዝብት። ህዝቤ በረሃብ እየሞተ እየተጠማ በጥይት እየፈራረስን፣ ልጆች ትምህርት ቤት ሳይኖራቸው እየተቅበዘበዙ ነው። የምንፈልገው እኛ መስጊድ አይደለም፣ ሆስፒታሎች፣ ትምህርት ቤቶችና ለህዝቤ ስራ የሚፈጥር ነገር ነው የምንፈልገው። የሳውዲ ተወካዮች በመልሱ ደነገጡ። እንዲህ ያለ መልስ፣ ቀጥተኛና ጠንካራ ያልተጠበቀ፣ በምድረ በዳው የወርቅ ክፍሎች ውስጥ ተሰምቶ አያውቅም ነበረም። የንጉሳውያኑ ቤተሰብ በሀብታቸው ሁሉንም መግዛት የለመዱ በዚህ ወ ወጣት መሪ ፊት ግን በድንጋጤ ውስጥ ወደቁ ሁለት መቶ መስጊድ እንስራልህና እጅህን እንጠምዝዝህ ነበር ነገሩም የሳውዲ ንጉሳውያን ለምን ትራኦሬን መጠምዘዝ ፈለጉ እንዴትስ አልቻሉም ምክንያቱ ቀላል ነው ነገር ግን በጣም ጥልቅ ነው ትራኦሬ የተራራው ልጅ ነው በጦርነት የጠነከረ በህዝቡ ስቃይ የተማረ እናም በታሪኮች የተሞላ እሱ የቶማስ ሳንካራ ተማሪ ነው ያንን የቡርኪና ፋሶ አብዮ ተኛ የውጭ ተጽዕኖ በመቃወም የሞተው ትራኦሬ ደግሞ በ2022 ስልጣን ሲይዝ የፈረንሳይ ቀኝ ግዛት ውርስን መቁረጥ፣ የህዝቡን ክብር መመለስ፣ ይህን ለማድረግ ደግሞ ቃል ገብቶ ነበረ ለህዝቡ። የሳኡዲ መስጊዶች ለነሱ ሌላ የውጭ ተጽዕኖ ፈጣሪ መሳሪያ ነበሩ፣ የዋሃቢዝምን ተልዕኮና የሳኡዲ ቀፍዳጅ ስልጣን፣ እናም የአሜሪካ የጂኦ ፖለቲካ ጥቅም ተባባሪ። ሳኡዲ አረቢያ ከአሜሪካ ጋር ተባብራ ነው 200 መስጊዶችን በዝች ሀገር ለመስራት ሴራን እየጠነሰሱት እሱ ግን ይህን ተመልክቶታል። ትራኦሬ የሳኡዲ ወርቅ ለርሱ ምንም አልነበረም፣ ምክንያቱም የህዝቡ ደም ከወርቅ የበለጠ ዋጋ ነበረውና። ትራጀዲው ቀጠለ። ይህ ታሪክ ቆንጆ ቢሆንም ግን ትራጀዲ ነው። የሳኡዲ ንጉሳውያን ትራኦሬን መግዛት ባይችሉም የቡርኪና ፋሶ ህዝብ በዚህ የኃይል ጨዋታ መካከል ተጠቅቷል። በሀገር ውስጥ ውስጥ ያለው ግጭት፣ ከጂሃዲስቶች ጋር የሚደረግ ውጊያና የውጭ ወራሪ ሙከራዎች በሺዎች የሚቆጠሩ ህይወቶችን አጥፍቷል። ትራኦሬ የህዝቡን ህመም ተሸክሞ እንደ ተራራ ቆሞ፣ ነገር ግን በተራራው ግርጌ የህዝቡ ደም ፈሷል። ይህ ትራጀዲ ነው። አንድ መሪ ለህዝቡ የቆመ፣ ነገር ግን የዓለም ኃይሎች ሁሉ እንደ ጥላ የሚከተሉት፣ ህዝቡንም እንዳይፈውስ ያገዱት፣ ይህ ሰው ትራኦሬ ይባላል። በመጨረሻም የሳኡዲ ንጉሳውያን ወርቅና ተስፋዎች ትራኦሬን መግዛት አልቻሉም። ምክንያቱም እሱ ለህዝቡ እንደ ተራራ የቆመ ነበረም፣ በውጭ ኃይል ያልተገዛ፣ ለህዝቡ ለመቆም የተወለደ። የታሪክ ገና አልተጠናቀቀም። የሳኡዲና የቡርኪና ፋሶ ቀጣይ እጣፈንታ የምናየው ይሆናል። ለመሆኑ ሳውዲ አረቢያ የእውነትም ለትራኦሬ 200 መስጊዶችን ልትሰራ ፈልጋለች የሚለውን ደግሞ በደንብ እንፈትሸዋለን። ትራኦሬ የእስልምና እምነት ተከታይ ነው። እስልምና በቡርኪና ፋሶ ውስጥ ትልቁ ሃይማኖት ነው። ህዝቡም ከ60 ፐርሰንት በላይ በተለያዩ ግምቶች መሰረት ከ61 እስከ 63 የእስልምና እምነት ተከታይ ነው። አብዛኞቹ ሙስሊም የሱኒ እስልምና ተከታዮች ናቸው። በተለይ የማሊኪ መ መዝሄብ ይህም በምዕራብ አፍሪካ የተስፋፋ ነው። እስልምና በሀገሪቱ በ11ኛው መቶ ክፍለ ዘመን ከትራንስ ሰሃራ ንግድ ጋር ተስፋፍቶ በሰሜናዊ ክልሎች ጠንካራ መሰረት አለው። በተለይ እንደ ፋላሚ ሞሲ እና ዲውላ ያሉ ቡድኖች በእስልምና ተጽዕኖ ስር ናቸው። ክርስትና የህዝቡን ከ20 እስከ 25 ፐርሰንት የሚሆነው ክርስቲያን ነው። ባህላዊ የአፍሪካ እምነቶችን ደግሞ ስንመለከት ከ10 እስከ 15 የሚሆነው ደግሞ ባህላዊ የአፍሪካ እምነቶችን ማኝ ነው። ለመሆኑ ሳውዲ አረቢያ በቡርኪና ፋሶ መስጊድ እጥረት አለ ብላ ነው ልትሰራ የወርቅ ሳንቲሞቿን ይዛ ወደ ትራኦሬ የሄደችው? የእውነትስ ሳውዲ አረቢያ ለእስልምና ተጨንቃ ነው ወይንስ ይህንን የአፍሪካ ተራራ ጥቁሩ አንበሳ የተባለውን መላው ምዕራባውያንን ያንቀጠቀጠውን ሰው ለማንበርከክ ነው? ሁሉንም አንድ በአንድ እስኪ አብረን እንፈትሸው። ሳውዲ አረቢያና አሜሪካ ግንኙነታቸውን የጀመሩት በ1930ዎቹ ነው። አሜሪካ የዘይት ኩባንያዎች ወደ ሳውዲ ሲገቡ፣ 1944 የተመሰረተው አራምኮ ይህ ግንኙነት የበለጠ አጠናክሮታል። ከዚያ በኋላ በሁለተኛው ዓለም ጦርነት ተከትሎ በ194 መደበኛ ዲፕሎማሲያዊ ግንኙነት ተጀመረ። ይህ ትስስር በዋናነት በዘይት፣ በደህንነት በጂኦፖለቲካ ጥቅም ላይ ያተኮረ ነበረ። ሳውዲ ለአሜሪካ የዘይት ምንጭ ሆነች። አሜሪካ ደግሞ ለሳኡዲ ወታደራዊ ድጋፍና ጥበቃ ሰጠች። እስከ ኤፕሪል 2025 ድረስ ያለውን ታሪክ ነው የምንነግራችሁ። አሜሪካ ከመቶ ቢሊዮን ዶላር በላይ የሆነ የጦር መሳሪያ ሽያጭ ለሳኡዲ አድርጋለች። ይህ ግንኙነት ለሁለቱም ጥቅም ያመጣ ቢሆንም በሙስሊሙ ዓለም ላይ ያመጣውን መዘዝ ደግሞ ቀላል እንዳልነበረ ሁላችንም ልንገነዘበው ይገባል። ሳኡዲ ከአሜሪካ ጋር በመተባበር በሙስሊም ሀገራት ላይ ቀጥተኛ ጥቃት ፈጽማለች። አንድ እና ግልጽ ምሳሌ የየመንን ጦርነት መመልከት እንችላለን። ከ2015 ጀምሮ ሳኡዲ የመራችው የአረብ ቅንጅት አሜሪካ የጦር መሳሪያና የስለላ ድጋፍ በሁቲ አማጽያን ላይ ጦርነት ጀመረች። ይህ ጦርነት በሺዎች የሚቆጠሩ ሰላማዊ የየመን ህዝቦች ሞት፣ ረሃብና መፈናቀልን አስከትሏል። አሜሪካ ለሳውዲ የሰጠችው የአየር መከላከያ ስርዓቶች፣ ታንኮችና ቦምቦች በዚህ ጦርነት ላይ ተጠቅመዋለች። ይህም የየመንን ሙስሊም ህዝብ በቀጥታ እንዲጎዳ አድርጓል። እዚ ጋ ነው ታዲያ ጥያቄው፣ እውነትስ ሳውዲ አረቢያ ለእስልምና ጥብቅና ትቆማለች? ሌላው ምሳሌን እናስከትል፣ በአፍጋኒስታን ነው። በ1979 የሶቪየት ወረራ ጊዜ ሳውዲና አሜሪካ በጋራ ሙጃሂዲን ደግፈው ነበረ። ይህ ድጋፍ በኋላ አልቃይዳ እንዲፈጠር መንገድ ከፈተ። ይህም በሙስሊሙ ዓለም ውስጥ ተጨማሪ ግጭትና መፈረካከስን አስከትሏል። ሳውዲ በቀጥታ ጥቃት ብቻ ሳይሆን በተዘዋዋሪም በሙስሊም ሀገራት ላይ ተጽዕኖ አሳድራለች። በአሜሪካ ድጋፍ ሳውዲ የው ውሃቢዝም እምነትን በዓለም ዙሪያ ለማስፋፋት ተጠቀመች። ከ1970ዎቹ ጀምሮ በዘይት ገበያ ተጠናክራ የነበረችው ሳኡዲ በተለይ በ1973 የዘይት ቀውስ በኋላ በሙስሊሙ ሀገራት ውስጥ መስጊዶች፣ ትምህርት ቤቶች፣ የሃይማኖት ማዕከላት መልካቸው ቀየረም፣ ከሰባ ቢሊዮን ዶላር በላይ አወጣችበት። ይህ የዋሃቢዝምን መስፋፋት በእንደ ኢንዶኔዥያ፣ ማልኪብስ፣ ፓኪስታን ያሉ ሀገራት ውስጥ የአካባቢውን ባህላዊ እስልምና ሽራ ጽንፈኛ እምነትን አስፋፋች። ይህም በእነዚህ ሀገራት ውስጥ የሃይማኖት ግጭቶችና እርስ በርስ መጫረስን ይጨምራል። አሜሪካ ይህንም በመደገፍ በቀዝቃዛው ጦርነት ወቅት የሶቪየት ተጽዕኖን ለመግታት የሳኡዲን የውሃቢን መስፋፋት ተጠቅማለች። ይህ በመጨረሻም ወደ አልቃይዳ እና ና እስላማዊ መንግስት ያሉ ቡድኖችን መፍጠር መንገድ ከፈተም። ሳኡዲ ከአሜሪካ ጋር በመተባበር ይህንን ለምን አደረገች የሚለውን ጥያቄ ማንሳታቸው አይቀርም። የመጀመሪያው ፍላጎቷ የራሷን ደህንነት ማስጠበቅ ነው። ሳኡዲ በክልሉ ያሉ ጠላቶቿን እንደ ኢራንና ሌሎች ሺዎችን ለመግታት የአሜሪካ ወታደራዊ ጥበቃን ትፈልጋለች። ሁለተኛ፣ በሙስሊም ዓለም ውስጥ የሃይማኖት መሪነቷን ማረጋገጥ ትፈልጋለች። ወሃቢዝም በማስፋፋት ሳኡዲ የራሷን ሃይማኖት ተጽዕኖ በሌሎች ሙስሊም ሀገራት ላይ ጥላለች ። ሶስተኛው ኢኮኖሚያዊ ጥቅም ከአሜሪካ ጋር ያላትን የዘይት ንግድ ለሳኡዲ ተወዳዳሪ የሌለው የሀብት ምንጯ ነው። ከዚህ ጀርባ ያለው ሴራ ደግሞ በአሜሪካ ድጋፍ የራሷን የንጉሳዊ ቤተሰብ ስርዓት ማጠንከር፣ ተቃዋሚዎችን መግታትና በክልሉ ያላትን የበላይነት ማስፋፋት ነው። ይህንንም ለማሳካት ሌሎች ሙስሊም ሀገራትን ማዳከም፣ መቆጣጠር አስፈላጊ እንደሆነ አሳይታለች። ይህ አካሄዷ በሙስሊሙ ዓለም ላይ ከፍተኛ የሆነ መዘዝን አስከትሏል። ይህ ትብብር በሙስሊም ሀገራት ውስጥ ብዙ መዘዞችን አስከትሏል። በመጀመሪያ የሃይማኖት ፅንፈኝነትን መጨመር፣ የዋህቢዝም መስፋፋት በተለያ የተለያዩ ሀገራት ውስጥ የሽብርተኝነት ቡድኖች እንዲፈጠሩ መንገድ ከፍቷል። ሁለተኛ የሀገር ውስጥ መፍረስ በየመን ሶሪያና ሌሎች ሀገራት ውስጥ ያለው ጦርነት ህዝቡን ማፈናቀል፣ መሰረተ ልማቶችን ማፍረስ ነበረ። ሶስተኛው የአሜሪካ ተጽዕኖን መጨመር ሳኡዲ ከአሜሪካ ጋር በመተባበር በሙስሊም አለም ውስጥ የአሜሪካን ወታደራዊና ፖለቲካዊ ተሳትፎችን ጨምራለች። ይህም ብዙ ሙስሊሞች በምዕራቡ አለም ላይ ቂም እንዲይዙ አድርጓቸዋል። ሳኡዲ አረቢያ ከአሜሪካ ጋር ያላትን ትብብር የራሷን ጥቅም ለማስፈን ሙስሊሙ ዓለም ውስጥ ተጽዕኖዋን ለማስፋፋት የንጉሳዊ ቤተሰብ ስልጣን ለማጠናከር ያቀደችው ሴራ ነው። ይህ ግን በሙስሊም ሀገራት ላይ ቀጥተኛ የሚሆን ተዘዋዋሪ ጥቃትን አስከትሏል። ለመሆኑም የቡርኪና ፋሶ ተራራ የተባለው ትራኦሬ በእናንተ በውድ ተመልካቾቻችን ምን ምልከታ ይኖረው ይሆን? በኮመንት መስጫው ላይ አስፍሩልን። ለዛሬው እንዳናበዛባችሁ በዚሁ እናበቃለን። የወደዳችሁትን አጥልላችሁ እንደምትወስዱ እምነታችን ነው። አብራችሁን ስለነበራችሁ እግዚአብሔር በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።